ሁሉም የመስቀሉን ስራ ነግረን ነው ካስተማር ነው በኋላ አው አምናለሁ አሁን እጠመቃለሁ ብሎ ሲል ምን እናደርገዋለን? እናጠምቀዋለን። ኦልሬዲ የሚያገናዝብ ሰው ነው ስለ እሱ እንደ ሞተ እንደተነሳ ያንን ስለ ክርስቶስ ካስተማር ነው በኋላ አሜን ሲል እናጠምቀዋለን፣ ወይ ደግሞ አምናለሁ ሲል እናጠምቀዋለን። አላምንም ካለ ቅድም ሲምሪ የሚላለችው አላምንም የሚለውን አናጠምቅም፣ አምናለሁ የሚለውን እናጠምቃለን። ኦልሬዲ ምን ስለሚል ማስተዋል ስለሚችል በቤት የተወለደውን ህፃን ግን በቤት የተወለደውን ህፃን ግን እናደርገዋለን? እናጠምቀዋለን እያም እየተማረ ግን ምን ይላል? እየተማረ ግን ትምህርቱን እየተማረ ያድጋል። በመሰረቱ በትልቅ እድሜም አምኖ የመጣ ሰው የክርስትናን ትምህርት ተምሮ አይጨርስም። ማመንም ብቻ ነው እንጂ የሚይዘው ተምሮ አይጨርስም። ኮምፕሬንድ የሚደረግ የክርስትና እውቀት የለም። ወይም ኮምፕሬንድ የሚደረግ ነገር እግዚአብሔር፣ ደግሞ ስለ እግዚአብሔር ኮምፕሬንድ አድርገን ምናውቀው ምንጨርሰው ምንጠቅለው እውቀት የለም በየጊዜው በድንግዝ ግዝ እያየን በየጊዜው እያደግን እያደግን ምንሄደው ቴዎሲስ ብለን ወይ ደግሞ ዲፊኬሽን ብለን ምንለው ማለት ነው። እግዚአብሔር ወደ ምሳል የምናድርግበት ህይወት ነው የክርስትናው ህይወት። ራሱን በገለጠልን ልክ እያወቅ ነው እያወቅ ነው ምንሄድ። ለምን እግዚአብሔር ማለዳ ማለዳ አዲስ ስለሆነ በራሱ ማለት ነው። የስ በቃ ዛሬ አውቅ ያለም እኛለ ምናምን ብለን ዲፋይን አድርገን ምንጨርሰው አይደለም እግዚአብሔር። ስለዚህ ህጻናትን በቤት የተወለዱ ህጻናትን ልክ ብሎ ኪዳን ላይ እግዚአብሔር እንዳደረገው ኪዳን እንደሰጠው እናጠምቃቸዋለን። ጥምቀት እራሱ የግዝረት ምትክ ስለሆነ ማለት ነው። ነገር ግን ከውጭ የመጣን ሰው ለምሳሌ እኛ እንዳገኘ ነው ባገኘ ነው ቀን አናጠምቀውም። ምን እለዋለን? እናስተምረዋለን። በጥንቃቄ ነው ቤተክርስቲያን የምታስተምረው። እንዲሁም አሁን አሁን እንትን አለ እንጂ በፊት ላይ ሚስጢረ ስላሴን እንኳን ሶስት ዓመት ይማር ይሉ ነበር አባቶች። ስለዚህ በደንብ ከተማረ በደንብ ካወቀ በኋላ እናጠምቀዋለን። ለምን በችኮላ አምተን አንዘፍቀውም? ምክንያቱም አምኖ የተነገረው እውነት ሁሉ ከተረዳ ካወቀ በኋላ እናጠምቃለን። በቤት የተወለደውን ግን በብሉይ ኪዳን እግዚአብሔር ለአብርሃም የሰጠውን ኪዳን መሰረት አድርገን በቤት የተወለዱትን የቤተሰቡ አካል ስለሆኑት ጌታም ህፃናትን ወደሚመጡ ዘንድ ተዋቸው፣ አትከልክሏቸው እንዳለ በቤት የተወለዱትን በቤት እናጠምቃቸዋለን፣ ወይ ደግሞ በአርባና በሰማንያ እናጠምቃቸዋለን። ማስተዋል የሚችለውን ተነግሮት ማገናዘብ የሚችለውን ግን በመጣበት ጊዜ አስተምረነው ከነገር ነው። ካወቀ በኋላ እናስተምረዋለን። የብሉ ኪዳኑ እግዚአብሔር የአዲሱ ኪዳንን እግዚአብሔር ነው ህጻናት። የብሉ ኪዳኑ እግዚአብሔር ህጻናትን የሚቀበል የሚወድ፣ የአዲሱ ኪዳን እግዚአብሔር ደግሞ ህጻናትን የሚገፋ የሚጠላ አይደለም። ክርስቶስ ራሱ ህጻናትን ወደ እኔ ይመጡ ዘንድ አትከልኩሏቸው ስላለ ማለት ነው። ይህን ለማለት ነው። ቴንክዩ። ሰዎች ቤቱን ፎሎ ያላረጋችሁ ሰዎች ካላችሁ ፎሎ አርጉሽ። ለማንኛውም ዛሬ ሰባ ዘጠኝ ሰማንያ ሽንድን ገባ ትላላችሁ። ሌሎቻችሁም ሀሳቡን ጠቅልል አድርጉና እኔም በጣም ቆየውኝ ባይዚ ከገባውኝ አይቲን ከሌሊቱ ስምንት ሰዓት ምናምን የገባውት አጋጣሚ። እሺ፣ መምህር እግዚአብሔር ይስጥልኝ። ካልሆነ እሺ፣ ዶክተር ቀጥል። እሺ፣ ልቀጥልና ታጠናክረዋለህ አንተ ያ ቅድም መጽሐፉ ላይ የተነሳው አንደኛ እሱ መጀመሪያ እንደ ማስረጃ አድርጎ ሲያመጣ መምህራንን ሲጠይቅ ነገረ ማርያም አስካስተምሮ ልጠይቃችሁ ብሎ መጽሐፉ ነገረ ማርያም ርዕስ ስላለው ብቻ አስተምህሮ ነው ብሎ ደምድሞ ነው የመጣው። ኦኬ እኛ ግን ነገረ ማርያም ብለን አስተምህሮ ስንል አራት ኮምፖነንቶችን የያዘ ነው ዶክትሪናል ነገር ነው። ኦኬ ሶ ድንግል ማርያም ወላዲተ አምላክ መሆኑ ዋናው የነገረ ማርያም ኮር ዶክትሪን ነው። ስለዚህ እዚህ መጽሐፍ ላይ ወይም እዚህ ከመጽሐፍ ውስጥ ከተካተቱት እንትኖች ውስጥ የድንግል ማርያም ወላዲት አምላክነትን አሳየኝ ብዬው ነበር፣ አላሳየኝም። ስለዚህ ይሄ በተአምር ደረጃ የሚያዝ ነው እንጂ የነገረ ማርያም ዶክትሪን እንዳስተምህሮ የሚያዝ አይደለም የሚል ነበር የኔ ሀሳብ። እና ይሄንን ደግሞ ሁል ጊዜ ስለሚጠቅሰው ማወቅ ስላለበት ነው ያነሳሁት። ስለዚህ የነገረ ማርያም አስተምህሮ ካለን ወላዲት አምላክ መሆኗ፣ ዘላለማዊ ድንግል መሆኗ፣ ንጽህናዋ፣ መሞቷና ጌታ እንዳስነሳትና እንዳረገች፣ ይሄ ነው የነገረ ማርያም አስተምህሮ። ነገር ግን ነገረ ማርያም በሚል ርዕስ መጽሐፍ ተጽፎ ወይም የጸሎት መጽሐፍ ውስጥ ተካቶ ድንግል ማርያም ጌታ ስላሳያት ራእይ ወይም በእሷ አማካኝነት ስለሚደረገው ተአምር የሚያትት ነገር እንዳስተምህሮ አይያዝም። ይህን ነው ሁላችንም መያዝ ያለብን። ስለዚህ አንድ መጽሐፍ ሲጠቀስ አስተምህሮን የሚያብራራ ነው ወይስ በተአምር ደረጃ የሚቀመጥ ነው የሚለው የቀጣዩን ጥያቄ ይመልስልናል ነው። ሁላችሁም ተባረኩ አመሰግናለሁ። ነው ሃይዬ ቀጥሉ። ሌሎቻችሁ ቴንክ ዩ እና ሲምሪ ቀድማ አንዴ አስወርድሽ አለው። ይቅርታ ተደጋጋሚ ጊዜ ግን እኔ አልነበርኩም ግን ኮመንት ላይ ጽፌልሽ ነበር። ሶሪ ላስወርድሽ ዲያቆን ያሬድን ላስገባው ብዬሽ ግን ረዥም ኮመንቶች ስለነበሩ ታዩ ወይ አታዩ አላቅም። ግን አም ሶሪ እኔ እራሴ ራሴ ወርድ ነበር ለመምህራንማ ችግር የለውም። ዶተር ሲምሪን ጥሩ ነጥብ ነው ያነሳሹ። እዚ ላይ ግን እንድታች የምፈልገው ዶተር መሰላሽ እንደዚህ የዶክትሪናል መጽሐፍ በሆነት ውስጥ ተአምራትም ሊጻፉ ይችላሉ። ተረዳሽኛ። ስለዚህ ተአምር ብሎ ከጀመራ ያነገር ተአምር ነው። መቀበልም አለመቀበልም የዛ ሰውየ የእምነት ደረጃውነ እንዳልው፣ የዶክትሪን መጽሐፎች እኒህን አራቱን ነገር ማርያም የሚያትቱ ናቸው ነገረ ማርያም በዚህ ውስጥ ያጠነጥናል። እኒህም ነገሮች መቀበል የአንድ ኦርቶዶክስ ግዴታው ነው፣ ቅድም እንዳልሻቸው ማለት ነው አራቱን ነገሮች እና እነዚህን መቀበል። እነዚህን የማይቀበል ኦርቶዶክስ ነገረ ማርያም ላይ ክፍተት ያለበት ነው። ስለዚህ እንደገና መማር አለበት ማለት ነው፣ ይህንን ነገር መማር ማመን አለበት። ግን እኒህ መጽሐፍት በተጻፉበት መጽሐፍ ውስጥ ተአምር ብሎ የሚጀምር ልናገኝ እንችላለን እና እነዛ ነገሮች ተአምራት ስለሆኑ ከህሊና በላይ የሆኑ ነገሮች ስለሆኑ የማይመረመሩ ስለሆኑ አሜን ብለን እንቀበላቸዋለን፣ ወይም ደግሞ ለእነዚህ አባቶች የገለጽ ከአምላክ ሆይ ለእኛም ግለጽልን ብለን እናልፈዋለን እስኪገለጥልን ድረስ ማለት ነው እና እኒህን ነገሮችን ነው ያለ እኔ እንዲሁም ዳጊን ልጠይቀው የፈለግኩት የነበረው ኢየሱስ ክርስቶስ ወደ ሲኦል በነፍስ ወርዷል አልወረደም የሚለውን ነገር እንዲመልስ ነበረ። ያው ብዙ ሰዓት ስለቆየ ነው ኖሃ አይ ቲንክ ብዙ ሰዓት ስለቆየ ላይቭ እኔም ሳልጠይቀው ወጥቷል። ቤዚካሊ ግን መምርብሬ ወደፊትም እንትን መታየት ያለባቸው ቅዱስ ጴጥሮስ በሲኦል ላሉትም ሰላምን ሰበከላቸው ይላል። አሁን እነ ዳጊ እነ ኤርሚያስ ምን ብለው ያምናሉ? ኢየሱስ ክርስቶስ ነፍስ አልነሳም ብለው ያምናሉ። አንደኛ ነገር ኢየሱስ ክርስቶስ ከድንግል ማርያም ነፍስን አልነሳም፣ ስጋ ብቻ ነው የነሳ ብለው ያምናሉ። እና እንደዚህ ከሆነ በሲኦል ወርዶ ሰላምን ሰበከላቸው የሚለው በነፍስ ነው ወይስ ደግሞ በምንድን ነው? ወደ ሲኦል ወርዶ ሰላምን ሰበከላቸው። ምክንያቱም በከርሰ መቃብር ነፍስ የተለየው መለኮት የተዋደው ሥጋው ዮሴፍና ኒቆድሞስ እንደቀበሉት መጽሐፍ ይናገራል። እና በሲኦልም ላሉት ሰላምን ሰበከላቸው የሚለው የቅዱስ ጴጥሮስ ትምህርት እሱን በደንብ መታየት አለበት። አንድ ይሄ ነው። ይሄ ከምን ጋር እያያዛል? እኔ ያደረኩትን ሁሉ እናንተም ታደርጋላችሁ ከኔም በላይ ታደርጋላችሁ ያለችው ጌታ ትምህርቱ ምን ያክል ፋርዘር እንደሚሄድና በአባቶች ትምህርት ምን ያክል እየተብራራ እንደሚሄድ ስለሚያጠነጥን ቀጣይ ጊዜ ላይ ሲኖር በእነዚህ ነገሮች ላይ ቢያዝላለው። ኑሃ በጣም አቆይተንሻል። እግዚአብሔር ይስጥልን። ይቆየ። እሺ ቴንኪዩ በጣም እኔ በጣም ረዥም ሰዓት ሆነኝ። ከሌሊቱ ስምንት ሰዓት ነው የገባሁት ኦልሞስት

ጋ በስሁ እንደዚህ ሲሆን በጣም እንትን ይሆናል። እናንተ ኤኒ ሃው የምንፅር ዘዙ እኔ ጋር ፎሎ ያላረጋችሁ ሰዎች ፎሎ አድርጉኝ። እግዚአብሔር ያክብርልኝ። ቴንኪዩ። ማታ እንግዲህ ከቻልኩኝ እገባለሁ። ክላስ ስለጀመርኩኝ ነው ሰሞኑን እየገባ ያልሆነው። ክላስ በጠዋት የምሄድ ስላለብኝ ትንሽ ማኔጅ ማድረግ አልቻልኩም። ማኔጅ እስከ ዓርብ ድረስ ነው እንግዲህ ማኔጅ ካድረግ ነው በኋላ እንገባለን። እወዳቸዋለሁ። እግዚአብሔር ያክብርልኝ። ሰላም። እግዚአብሔር ከእናንተ ጋርም ከእኔ ጋርም ይሁን። መልካም ከዛ ወለደ። ከወለደ በኋላ ሳራ እና የወለደላት አጋሩ ወይም ሰራተኛዋ አልተስማሙም ነበረ። ከዛ ክስ ወደ አብርሃም ይዛ መጣች። ከዛ አብርሃምም ምን አለ፣ ለእግዚአብሔር ጸሎት አደረገ። ምን ላድርግ አለ። ከዛ አንተ ሚስትህን ጠብቅ፣ እኔ እሷን እጠብቃለሁ። ከሚስት ጋር ሁን ያለው እግዚአብሔር ከማን ጋር? ከሳራ ጋር። ከአጋር ጋር ከልጃ ከልጅነት ጋር ሁን አለው አላለውም። ምክንያቱም ለሚስት በመጽሐፍ ቅዱስ ለሚስት ክብር አለ አይ እሷ ስለወለደች በቃ እሷን ተከትለ ሂድ የልጅ እናትህን አልተባለም እኮ ለምን ሚስቱ ሳራ ናታ አሁን በመጽሐፍ ቅዱስ የበሩ የመጀመሪያ ልጅ